ቁጥሩን ተሳስቢ ይሆናል ጋር ኦኬ። ሀሳቡን ተናገርና፣ ያው እንትን አዲስ ፒዲኤፍ ላይ የተለያየ እንትን ስለሚኖር ነው አንዳንዴ። ቆይ ቆይ ፒዲኤፍ አለኝ፣ መጽሐፉ አለኝ። አስ በመጽሐፍ እንየው። እሺ እንደዚህ ብለህማ አታመልጠ ጨራሽ። ቆይ ቆይ፣ ሀሳቡን ሊነግርህ ነው። ሀሳቡን ከፈለክ ሀሳቡን እነግርሀለሁ እኮ። አታስብ፣ ችግር የለውም። ቀጥል አሁን ሐሳቡን ተናገር። ኦኬ የሆነች ልጅ ህፃን ልጅ በሞተችበት ቦታ ነብዩ መሐመድ ሄደው ልጅቷ ሰዎች እያለቀሱ ነበር በጊዜው እና እያለቀሱ ለምን ታለቅሳላችሁ? እቺ እ ህፃን ልጅ ስለሆነች ጀነት አይደል እንደ የጀነት ወፎች ውስጥ ነው የሚትሆነው እያለች እንትን ስትናገር አይደል እንደምትሆነው ብላ ነብዩ አይሳ እንደዛ ብራ ተናገረች። እንደዛ ብላ ተናገረች። ከዛ ነቢዩ ምን ብለው መለሱ? አይደለም፣ አይደለም በአባታው ወገብ ነው የሚወሰነው። አይደለም ማስበደ አይደለም። እሺ ቆይ ቆይ፣ ሌላም ጊዜ ያዝ። ሰይህ አልቡኻሪ ሀዲስ ቁጥር 2662 ክፈትልን። ሰይህ ሙስሊም ላይ ክፈትልን። ያዛት ጆሹዋ፣ ከተብ ከተብ ከተብ አድርግ። እሺ ስለማፈልግ ነው የተቸገርከው፣ እኮ ማስረጃ ማምጣት ተቸገርኩ። ለዛ ስ ብሽ አሁን የሚያመጣውን እንዲያመጠ ነገረውና ያ አስከፍቼ የላለው ችግር የለም። ያው ሀዲሱ ላይ ምናልባት ከታች ያላችሁ ምዕመናን ሙስሊሞች መጨረሻ ላይ ቤቱን ልንዘጋ ስንል ሀዲሱን እናብራራለን። አሁን ፖይንታችን ስለ ነብዩ ስለሆነ ሀዲሱን ለማብራራት አልሄድም፣ ከይቅርታ ጋር ማለት ነው። አይ ቲንክ አካሄዱ እንደዛ ነው ሆን ያለበት፣ ፒኬ እንደዛ ይመስለኛል።

በእጁ በእጁን ይዞ ያለው ቶሎ በል ኃይለ ቃሉን ብቻ አወጣው አሳየን። ኦኬ እሺ፣ ችግር የለውም በቃ እሺ። ሰውን ሁሉ ያው አላህ በአባቱ ወገብ እያለ ለገሃነም እና ለጀነት አድርጎ እንዲፈጠራቸው የሚናገራሳል ነው ያለው ሞሐመድ ልጅቷ ህጻን እያለች በሞተች ጊዜ ግዜ አይሻ በጠየቀችው የት እንደሚትል እሱ እንደማያውቅ እና እና ደግሞ የትኛውም ሰው ከሞተ በኋላ ምን እንደሚሆንም በራሱ እንደማያውቅ እሱም በዛ ውስጥ ያለ እንደመሆኑ ተናግሮ በአባቱ በአባቱ ወገብ እያለ፣ ፓኒክ ሞድ ይባላል። እሺ ሶስት ነገር ይጽፍ ይላል እየጻፍኩኝ ነው። ባይዘወይ ዝም ብዬ አይደለም እንት ማናገረ የመጀመሪያው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልጅቷ ወዴት እንደምትሄድ አታውቅም ብሏል። ሁለተኛው ሁሉም ሰዎች ወዴት እንደሚሄዱ አላውቅም ብሏል። ሶስተኛ እሳቸውም እዛ ውስጥ እንዳሉ ተናግሯል። ሶስቱንም ኃይለ ቃል ከሀዲሱ አሰየ እንደዛ ስናገር አንተ ቃል በቃል እንትን ለማድረግ አትሞክርና ችግር የለውም። እኔ ማውራልኝ ሐሳብ ያው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይ ቲንክ አንድ ደቂቃ ብቻ ነው የሚኖረን፣ ከዚህ በኋላ ይበቃል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እኔ ጀነት አልገባም ወይ ደግሞ የት እንደምገባ አላቅም ብሏል በዚህ ሐዲስ ላይ እኮ የትኛውም ሰው በአባቱ ወገቡ እያለ የት እንደሚገባ ወስኖበት ስለፈጠረ እሱም ደግሞ ከዛ ሰው እየተለየ እሱን አልጠየቅንህም። የመጨረሻ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንደዛ ብለዋል ወይ አላሉም ብለህ ግን እንደዚህ አለ እየነገርኩህ እኮ ነው አሉ። በቃ እሺ ታቾ ወደ አንብብ ፒኬ እንደዛ ይሻላል መሰለኝ ለሆነ ተናግሯል። ሱነን አቢ ዳውድ ሐዲስ ቁጥር 4403 ላይ ሩፊ አል ቀለሙ አን ሠላሥ ከሶስት አካላቶች ይህ መጻፊያው ወይም ደሞ ወንጀል ሰርተዋል ተብሎ የሚጻፍላቸው አካላቶች አይጻፍባቸውም። ሶስት አካላቶች አኒ አኒ ናኢም ሐታ የስተይቅፍ የተኛ ሰው እስኪነሳ ድረስ ወአን ሰቢይ ሐታ የሕተሊም ለአቅመ አዳም ደርሶ ወይ ደሞ ለአቅመ ህይዋን ደርሳ መቀባጀር ይባላል በአማርኛው እና ያንን የደረ እስክደርስ ድረስ ልጅ ዋዕኒል መጅኑኒ حتى يعقل ያበደ ሰው ደግሞ ከእብደቱ መለስ እስኪል ድረስ አይጻፍበትም ብሎ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ተናግሯል። በሌላም ሐዲስ ላይ እነዛ ሙታን ልጆች ከነብያ በነብያችን ኢብራሂም ጎን ሆኖ እንዳያዩቸው ነብያችን መሐመድ ሰለላሁ ዐለይሂ በሐዲሳቸው ተናግሯል ማለት ነው። እና ሐዲሱ የሚያወራው ያ ነው እንጂ ያ ልጅ የጀነት ነው የጀነም ነው ሳይሆን ሐሳቡ በጠቅላላው ካልሆነ በስተቀር በግለሰብ ደረጃ እንትና የጀነት ነው እንትና የጀሃነም ነው የማለት ስልጣን እኛ የለንም ለማለት ነው። ይሄ ነው ሐሳቡ። በሐዲስ ላይ ቀደም ያነሳ ነው ነገር ነበረ። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም የጀነት ናቸው ወይስ የጀሃነም ናቸው ሲባል አይደለም። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም እኛ ምዕመናኖች እራሱ የጀነት መሆናችንን ሙሉ በሙሉ መመስከር እንችላለን። አላህ ሱብሓነሁ ወተዓላ ፈድ አፍለሐ አልሙእሚኑን እነዚያ ምዕመናን አካላቶች የጀነት ናቸው ብሎ ያስቀምጣል ፈላህ ሆኗል ማለት